ከወለደም በኋላ ልጅ ካለውም በኋላ የሰው ባል መንጠንቅ አይቀርም እንዴ! ጉድ መጣ ዛሬት። ጉድ ነው ጉድ ነው እንዴ! ምን ነው እንዴ እንደዚህ ያክል ማልቀስ? እንዳ አንቺ የራስሽ የአላህ መለመን እንጂ አላህ እንደዚህ የሚንከባከብ ባል ይስጠኝ ብለሽ መመኘት አለብሽ እንጂ የሰው ባል ስለተመኘች ስላለቀስ እኮ አሁን እሱን ልታገኝ አይደለም ማለት ነው። በራስሽ በአላህ በራስሽ እጅ እየመጣለች ነገር ትራስሽ ሆኖ እየመጣለች ከአላህ ሆኖ እየመጣለች ነገር ተቀበይኝ እንጂ ዝም ብሎ እየሰው ሽማ ምንም አያደርግም ማለት ነው። ብታልቀሽ፣ ምንም ብታደርጊ ምንም ማድረግ አይቻልም ማለት ነው። ሩታ አሁን ወገብሽን አስረሽ ይበቃሻል። ራስነትን እውነትም ልውጣ ያልሽ የዚህ የዚህ ነው። ራስሽን ወገብሽን አስረሽ ውጪ እንግዲህ። የልማታ ከአብርሽ ከአብርሽ ጭንቅላት አልወርድም ብላለች እንግዲህ። አላቅም ብቻ አላህ ይሁን እንግዲህ። ከእንግዲህ ወገብሽን አስረሽ ተነሺ ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴ ናችሁ? ሰላም ናችሁ? ሰላማችሁ ብዙ ዝትርፍርፍ ይበልልኝ። ሰላም ሰላም። ክርስቲያንቶች እንዴ ናችሁ? ባላችሁበት አላህ ይጠብቅልን። ቤት አዲስ የሆናችሁ ሰብሰብ፣ እስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር፣ ላይክ ምባረቅ አበረታተኝ ናችኋሉ። ዛሬ ይዤላችሁ የመጣሁት የሚያስቅና ዘና የሚያደርግና የሚያስለቅስ የሚገርም ነው። ኢዤ ላችው እየመጣሁት ማለት ነው። ይህንንም ማነው ማለት ነው። ይህ ሄሌ ሜላ ና ሄሌ ሜላ ና አብሬሽ እንግዲህ በዚህ በፊት ያላቸው ፍቅር፣ አብሬሽ ደግሞ ተጎኔ ሆና ነበረ። በቸገረኝ ሰዓት ሩ ተበረቀችኝ ሰዓት እሷ ነበረ ተጎኔ የሆነችልኝ ያገኘሁት እሷ ነበረች። እሷም ደግሞ አብሬሽ ነበረ ተጎኔ የሆነልኝ ሁሉም ነገር የሆነልኝ አሁን አሁን ሲርቀኝ ደግሞ ማላ ቅጠውን አሳጣኝ። ምን ሊሆን ብላ እንግዲህ ሁለቱም ላይ እንግዲህ ያለው ችግር አሁን ዛሬ ለመፍታት እንግዲህ ቀጥሏታል ማለት ነው። ሲጀመር እዛ ቀን ማለት ነው ትዝላችሁ ከሆነ እንግዲህ ብዙ ነገር ተብላ ሄልማታ፣ ብዙ ነገር ተብላ እንግዲህ ሩታ ክሳቶወልድ በፊት የጀመሩት ፍቅር አንድ ላይ ነበሩ። ከዛ ልማዳ ከወለደች በኋላም አንተውም ብላ ነበረ። እንግዲህ ሆስፒታል ድረስ ጠይቃ ሄደ፣ አብርሽ ትመስላለህ ብላ ልጁንም እንግዲህ እንኳንም አብርሽ መሰልክ ብላ እንግዲህ። እንዴት እንደሆነች አይታችኋል፣ የእሩታ አስተያየትም አይታችኋል፣ እንዴት እንዳየቻት እዛ ቀን ማለት እና፣ ከባዱ ትልቁ ነገር ምና መጣች እላችኋለሁ። እንግዲህ እዛ ቀን መጥታ ቻው ተባብሎ አንተም ከልጅህ ጋር ስራ እኔም ደግሞ አንተን የመሰለ ልጅ ሰጥተኸኛል። ተሱ ጋር እሰራለሁ አንተም ከልጅህና ከሩታ ጋር ስራ እኔ በህይወቱ ገብቼ አልበጠብጥህም ብላ አብሬ ሳይፈልገው እንግዲህ ደንግጦ ሁለቱም አልቅሶ በለቅሶ ተለያዩ። እሱ ማለቀሰ እሷ ማለቀሰች ተለያዩ ማለት ነው። ከዛ ጀምሮ ቪዲዮን አንሰራችም፣ ለምን አንሰራችም ቪዲዮን አንሰራችም፣ እራሴን አጠፋለሁ። አብሪሽ ካላገኘው እራሴን አጠፋለሁ። ለምን ተለየሁት? ለምንስ ቻዋልኩት? ለምንስ ሸኘሁት? ብላ ራሴን ላጠፋ ነው ብላ እንግዲህ ሚዲያ ሁሉ አይታችኋል። ቀውጦ ነበር። ቲክቶክ ከገባችሁ እሷ ብቻ ነበረች። ሲመት መቼ ነው? ለምስ የሚወጣው መቼ ነው? የምትታነቀው መቼ ነው? ስስኪ እንትን የሚለው ብለን ማለት ነው። ሁሉም ሰው እየጠበቃት ነበረ ማለት ነው። አሁን እች ልጅ አብርሽ እንግዲህ ይሄ ቪዲዮን ይደርሰዋል ማለት ነው። ትናንትም ኢንስተግራም ላይ ቪዲዮን ለቃ ነበረ። እሱን አየ እና ይሄ እችን ልጅ አንድ ነገ ሳትሆን በፊት ሊድረስላት ብሎ እንግዲህ የዛ የትናንትና ቀጠሯት ማለት ነው። ማን ማን ቀጠራት? ቢኒያም አቤላ። አቤላ እንደገና ደግሞ ፈረንጁ አብረሽ ማለት ነው። ቀጠሯዋት ማለት ነው ትናንትና እንድት እንድትመጣ ማለት ነው። ቀጠሯዋት እንግዲህ ትናንትና መጣች። እንዳያችሁ አብረሽ ጋር ቪዲዮን ብታዩ አብረሽ ጋር ነው ይህ የተጠመጠመችው። አብረሽን አቅፋ አለቀሰች። እምባው ከየት እንደሚመጣ ከየት አባቱ እንደሚፈልቅ አላቅም ላችኋለሁ። አለቀሰች አብረሽ ግራ ገባው። እንግዲህ አብረሽ መጀመሪያ ምናለ እሷ ሳት መጣ በፊት ልንገራችሁ አሳጥሬ ማለት ነው እሷ ሳት መጣ በፊት እኔ አላቅም እህት አለኝ። ሀልሚ ብትሆንስ ሀልሚ ብትሆን ምን ልሆን ነበረ? እና እኔም ተእህት የኩል ነው ማያት በችግሬ ጊዜ ተኔ ጎን ሆናለኝ አለች። ባይሆን ብዙ ነገር አሳልፈናል እና ይቺ ልጅ ራሷ የምታጠፋበት ምክንያት ውሸት ነው ወይስ እውነት ነው? ያለ ነው ወይስ የለም? እሱን እጠይቃታለሁ። ዛሬ ቀጥሬያታለሁ። ሲቀጥር እዛ ቀን እነ ብንያም በሩታ እየመጣ አስቀይሟት ነበረ እነ ፈረንጅ ሁሉም አስቀይሟት ነበረ ነበረ ከአብረሽ ጋር የምትሰራው አረጋት ነገር ደስ ስላላላቸው አስቀይሟት ነበረ። እነሱም እቅር በሱም ቅር ብሏት ከሆነ እኔ ማስቀይም ያት ከሆነ እንግዲህ እቅር እንላታለን። ዛሬ ቀጥያታለሁ ብሎ እንግዲህ አብረሽ እሳት መጣ በፊት ተናገረላችኋለሁ። እሱ ነገር ማለት ነው። ከዛ እንግዲህ መጣች እነሱም ሳይመጣው በፊት የልጆቹ መከራቸው እናንተ ምቅር እንድትሏት እውነት ብዙ ጊዜ አሳልፈና ከእሷ ጋር እያልን፣ የፈለገችውን ነገር እንጠይቃታለን። ከእኛም ልሰራ ከፈለገች ከኛም ጋር እንድትሰራ እናረጋታለን። እሷ ብቻ እናረጋጋት አንድ ነገር ሳትሆን ብሎ መከራቸው የነሱ ማለት ነው። እነሱም እሺ እኛ ችግር የለም በሱ ከሆነ እኛ ቅር ንላታለን። ከአንተ ጋር የምሰራው ነገር ስለደስት ስላላስደሰተን የእሱ ነበረ እኛ ፊት ያነሳናት፣ አሁን ግን ችግር የለም፣ እሺ እንቀበላታለን ብሎ አሉና፣ እንግዲህ እንደዚህ እየተነጋገሩ አንኳኩ። ታገባ እችላቸዋለሁ፣ ቀጥታ እየተሄዳለች አብርሽ አንገት ላይ ተጠምጥማ ለቅሰዋን ጀመረ። እችላቸዋለሁ ተይ ቢላት የሌማት ምኖሽ ቢላት ምን ቢላት? አይን አይኑን እያየች እንቧን ፈሰስ። አይን አይኑን እያየች አንቧን ፈሰስ። እንግዲህ እንደዚህ እንደ ጎርፍ የወረደ ማለት ነው። እንግዲህ እንደ ጎርፍ እንደ ጎርፍ የወረደ እንበዋለን ማለት ነው። እነሱ እጅ ሰላምታ ነው የሰጠቻቸው ሁለቱም። እነሱና ለምን ጠራችሁኝ አለች። አንቺ እኛ አንቺስ ምን ነች ነው የምታለቅሽው? ምን ነች ነው እንደዚህ የምትሆኝ ስትዩ፣ በቃ ከባድ ላይ ነኝ እኔ ችግር ላይ ነው ያለሁት። ምንድነው ችግርሽ? ከምወደው ሰው ጋር መለየቴ ሰማችሁ፣ ከአብረሸ ጋር መለየቷ እኮ ነው። ከምወደው ሰው ጋር መለየት በጣም ከበደኝ እኔ፣ ክባድ ነገር ነው የኔ። አንተት በጣም ታስፈልገኝ ተጎን የሆን ብዙ ነገር ያሳለፍን ልጅ ነን፣ እና አሁን ካንተ ጋር ስለያይ ብዙ ጓደኞች ሳጣ እያለ፣ ጓደኛ ጓደኛ የላትም። እንዴት ልማታ። አይዞሽ፣ አላህ ይሰጥሻል። ጓደኛ የሚሰጠው አላህ ነው። አላህ ይሰጥሻል። በሰው እየመጣ ነገር ምንም አያረግልሽም። ዝም ብሎ የሰው ባል ምንም አያደርግልሽም። አይዞሽ ማለት ነው። ደግሞ አለሽ የልጆች የልጅ እናት ነሽ። ተይ፣ ቀለበት እጅሽ ላይ አለ። ተይ፣ እንደዚህ አትዋሺ ማለት ነው። ተይ፣ ሰውን አታደነባብሪ ተይ። አሁን ስንት ወንዶች ያዩሽ ነው፣ እንደዚህ ጓደኛ የለኝም ስት፣ ስንት ወንዶች ልቡን እያጠፋሽ ነው። ተይ፣ ሴትዮ፣ ተይ፣ ተይ፣ አቅል ግዢ። ተይ፣ ተይ፣ ፍቅር መጥፎ ነው። ተይ፣ ፍቅር ውስጥ አትግቢ ተይ፣ ተማንም ሰው ጋር ተይ ሻንጣ ይቅርብሽ፣ የራስሽ የሆነ ባል ይሰጥሻል። አትይ ልማት አለ እንደ እህትነት ንመክርሽ እንደ አብርሽ ንመክርሽ፣ አብርሽ እንደ እህትነት መክሮሻ፣ ዛሬ አንቺ ወደ ፍቅር ስታዞሪ እሱ ወደ እህትነት ያዞረሽ ነበረ እና እንግዲህ ሲሏት፣ እኔ ብቸኝነት አልቻልኩም ብቻዬን በጣም ደበረኝ ከአንተ ጋር በተለይ ብዙ ነገር አንተን ሳይ ህይወቴ ተቀይረዋል። አይምሮዬ ተቀይረዋል። ሁሉም ነገር ተስተካክለዋል። አንተ ስትርቀኝ ደግሞ በጣም ነው የተጎዳሁት። የተጎዳሁት ጉዳቴ እኔ ነው የማውቀው። እና በቃ ሲጨልምብኝ ነው ጨለማ ሲሆንብኝ ነው ምንም አድርገው ነገር ሳጣ ነው የሆንኩበት እና እንደዚያ ላት ማለት እንደዚያ ያለችው ማለት ነው። ከዛ አብርሽ እኛ አይዞሽ እዛ ቀንም እንግዲህ እነ አቤልም እነ ፈረንጁ ማስቀይሞሽ ከሆነ እኔም ማስቀይሜሽ ከሆነ እቅር እንላሻለን። እኛ ከሆነ ተኛም ደግሞ ስራ ልሰሪ ከፈለግሽ ችግር የለም ይኸው ተኛ ጋር ነኝና፣ ስራ ስሪ። እኔ ንጹህ ህቴንሽ እኔ ከህቶች ጋር አለየሽም ንጹህ ህቴንሽ። ባይሆን ብዙ ነገር አሳልፈናል በችግር ጊዜ ተጎኔ የሆነሽልኛል። ብዙ ነገር እንግዲህ አግዘሽኛል እና አሁን ደግሞ ያን ነገር ልረሳው አንችልም። እኔም አንቺ ብትረሽ እኔም አረሳውም እና ተረጋጊ ባክሽ፣ የቸገረሽ ነገር ካለ ተናገሪ ብሎ እንግዲህ ጠየቋት ናቸዋለሁ። ምን በቃ አብሪሽ ታዮታዩና እንቧ ፈሰስ አብሪሽ ታዮታዩና እንቧ ጥንብርቅ ጎድጎድ እንደምን ነግርሽን በልተሻት ሞችም የሰው ባልባ ከመንጠቅ ጉድ እኮ ነው ዘንድሮ እና እኔ መክርሽ ምክር እኔ መክርሽ ምክር ካለ አንቺ አላ የሚሰጥሽን ይዘሽ ቁጭ በይ። አሁን ልጅ ተፈጠረ እንግዲህ ሩታ፣ ስንት አይነት ይሄ ሁሉም ችግር ያየች፣ ይሄ ሁሉም ፈተና ያየች በትግስት አልፋ ለዚህ ንግስት ሆና ደርሳለች ማለት ነው። አንቺ አሁን ዝም ብለሽ እንደዚህ እከሌ እንደዚህ እሱ እንደዚህ ሆነብኝ እሱ እንደዚህ ቀረብኝ ካልሽ ማለት ነው። እውነቴ ነው መቼም የሰው ባል በረካ ያደረግልሽም ማለት ነው። የራስሽን ባል በረካ ያደረግልሽም ማለት ነው። በረካ የሚያደረግልሽ የራስሽ ከራስሽ የመጣ ባል ገባሽ። ከራስሽ የመጣ ባል ምሽ፣ ሚዲያ ላይ ከራስሽ የመጣ ባል ባል ነው የሚሆንሽ ማለት ነው። አንቺ አሁን ልጅ እያየሽ ሩታን እያየሽ እንዴት ነው አብርሽ ላይ እንደዚህ አይነት ለቅሶ የምታለቅሽና አንገት ላይ የምትጠመጠሚና፣ አንተ ሳጣ ሁሉም ነገር የተበተነ አንተን ስል ይህን ሁሉም ነገር ላይ አጣሁኝ፣ በጣም ንጹህ፣ ንጹህ፣ ንጹህ ጓደኛ የነበርክ ብላ እንግዲህ፣ ዘቀን ቀን የልጅ አባት ነህ፣ አንተን የመሰለ ልጅ ሰጥተኸኛል ብላ እንግዲህ ብላ ነበር። አሁን ደግሞ ምናለች? መጨረሻ ላይ ደግሞ ራስህን ጠብቅ፣ በጣም ነው መወድህ፣ ራስህን ጠብቅ አለችው እራሱን ጠብቅ ማለት ምን ማለት ነው ምን ሊያረጉት ነው ምን ምን ፈልገች ነው ራስን ጠብቅ እምትይ እንግዲህ አናቅም እንደዚህ ብላለች እንግዲህ መጨረሻ ላይ ማለት ነው ል እዛ ቀን ወስፒታን ሄደች ቀን አይታችኋላ እዛ ቀን እንግዲህ እና ልቤላ እና ፈረንጁ ለምን መጣሽ አሏት ለምን መጣሽ ውጭ ውጭ ለምን መጣሽ አሏት ስርዓቱን ያዝ ብላ እዛ ጊዜ እንግዲህ እንትን ብላቸው ነበረ ማለት ነው። እንደዚያቱኑ አትሁኑ እኔ ምናገባችሁ ብላ እንግዲህ እዛም ጊዜ ትንሽ እንትን ቀልቀል ተብሎ ነበረ። እንግዲህ አናቅም አሁን፣ አብርሽ አንቺ አሁን አብርሽ የሁለት ቤት አድርገኝ ነው የምት ሩታ ካልፈለገች፣ ምን ልትሆኝ ነው አንቺ ማለት ነው። እንግዲህ ሩታ ተጠይቃለች፣ ታውቃለች፣ ራሷን አጠፋች ሄርማት የሚባለው ነገር ተሰምተዋት፣ ስትጠይቅ እኔ ችግር የለብኝም የፈለገው ቦታ ይሄድ ብላለች። እሷ ምንድነው ልጇን ነው በቃ ልጇን ይዛለች። እውነቷ ነው፣ ልጇን ይዛ ማሳደግ አያቅታትም ማለት ነው። የሰው ልጅ ማለት ነው። እሷ እስካሁን እንግዲህ ሩታ ከእንግዲህ ግን ማለት ነው እሳት እንደምትሆን ወቋት። እሳት ነው የምትሆነው። እሳት አብርሽ እንዲህ አሽከርክራ አሽከርክራ ማለት ነው እንዲህ ጥቅልል አድርጋ አሽከርክራ እግሯ ላይ ነው የምትጥለው ማለት ነው። ምክንያቱም ሩታ አሁን በፊት ልጅም ይዟት ራሱ አይታቸው አድርጉ ሲሆን ራሱ ጠንካርነቷ ጎበዝነቷ ያለው እንትኗን አይታችኋል ማለት ነው ማለት ነው። የሰው ያለው አክብረዋል። የሰው የሱ የሚሰጥ ምክር ሁሉም ያ ሁሉም አልፎ እንግዲህ ያ ሁሉም አልፋ ሩታ አሁን ልጇን አቅፋ እቤት ቁጭ ብላለች ማለት ነው። ለካ ሩታ አሁን እናንተ ኮ አላወቃችሁም። ልውጣ ልውጣ የምትለው በሳምንት ውስጥ ማለት ነው። ከገባች በሳምንቷ የራስ ናት ገና ናት ወገቧ ያማታል ያሉ ነው። ምን ያሉ ነው? አሁን እሱ በሳምንት ሳይሞላት ልውጣ አለች። ልውጣ ልሂድ ገበያ ልሂድ፣ አለች ልጄ ይዤ ልሂድ ነው፣ ሰለቸኝ መቀመጣለች። ይሄ ምንድን ነው? ስለ ሩታ ስለ ሄልማታ አስጨናንቋት ነው። ሄልማታ እንደው መጥቶ አብርሽ ይሳሳታል ይሆናል ወይ ይሳሳታል ይሆናል ወይ፣ መጥፎ ውስጥ እንዳይገባ ብላ የሱ ነው እንግዲህ ልውጣ ልውጣ ያለችው፣ አይቷቸዋል ማለት ነው። እና ከዚህ ሁሉም ማሳስበው ምንድን ነው ሄልማታ አንቺ ይቅርብሽ፣ የሰው ባል ምንም አያረግልሽም። የራስሽ አላህ ብሎ አመለሳሊያ የሆነ ይሰጥሻል፣ እንደ ራስሽ ቅብጥብጥ ይሰጥሻል። ታይ እዛጋ ምን ነው እነ ፈረንጁ የኔናት ብንያም የኔናት ያሉብሽ ነበረ እና ጓደኛ የለኝም ማሽ እንግዲህ ጓደኛ የሆነ አላህ ይስጥሽ ማለት ነው። እና የሰው ባል ብቻ ምንም አያረግልሽም። የሰው ባል ምንም ምንም አይጠቅም ማለት ነው። ዙሮ ዙሮ መቃጠልና በሽታ ማስገባትና በቃ ታውቂያለሽ። ፍቅር ሲይዝ በቃ እንዴት እንደሚያደርግ እንግዲህ ያወቀሻል ማለት ነው። አንቺ አሁን ምንም በቃ መስራትም ስራ ማቃተኛልሽ፣ መቆምም ማቃተኛልሽ፣ ምግብም ከልክሎኛላልሽ። አንተን ሳጣ የበፊት እንትኔ ሁሉም ተመልሶ ልኝ ነበረ፣ ደስታዬ ሁሉ ተመልሶ ልኝ ነበረ ነበር። አሁን ግን አንተን ሳጣ ግን መልሼ እዛው ውስጥ ገባሁ አልሽ እና አሁን ሲቀጥል አንቺ ማለት ነው በዚህ ሰዓት እንደዚህ መሆን የለብሽም ማለት ነው ራስ ሚስትን ያለው እያየሽ እንዴት ነው በዚህ ሰዓት አንቺ አብርሽን ይዘሽ ምታለቅሽና እና አይነሽ እንደዚህ ቃል ቶፍ እንደዚህ ጥቁር ለብሰሽ መጥተሽ ፊትሽን እንደዚህ ዘብዘፈሽ አያምርብሽም ማለት ነው። እንግዲህ አብርሽ ያለሽን ሰምተውሻል። አ እንደ በፊትሽ ሆነሽ አንቺ እንደዚህ ሆነሽ አልቅሰሽ መጥሽ አያምርብሽም። ዘና ፈታ ብለሽ እንደ በፊትሽም ልሰሪ ከፈለሽ እኔ ጋ ነይ ተኛ ነና ተኛ ጋር ስሪ አሏት። እንግዲህ እነሱ ጋር ወንዶች ብቻ ናቸው፣ ምን ልታረግ ነው የምትላት አንተ። ደግሞ የአንተስ ከፋ አሁንስ፣ እውነት አብረሽ፣ የአንተስ ከፋ፣ እንደው እውነት ከፋ። በጣም በጣም በጣም እያበዛ ሆ መጣ። አሁን እኮ ሩጣ እኮ አራግፋለች ትወጣልያለች፣ ታሽቀርቅራለች፣ እንዳለች እንዲያ የዛ ታሽቀርቅራለች። ተው ተው ይቅርብ። እንዲ ተኛ ጋስሪ ማንም አይነካሽም። ማንም ምንም አይልሽም። ያስከፋንሽ ነገር ካለ ሁሉም ይቅርታ ያስንትን ያልሽ ከነገር ካለ ሁሉም ይቅርታ በይልኝ አልዋትና አላትና እንግዲህ ለምንድን ነው በቃ አታርቅሽ። እንደዛ አያምርብሽም። ዘና ፈታያሽ እንደ በፊትሽም ተኛ ጋስሪ አላት እላችኋለሁ እንግዲህ። ቤተሰብ እናንተ ምን ያላችሁ አሳብ ስጧት እስቲ በሚስት ላይ ሚስት ሲደረብ ምን ትላላችሁ? ማለት ነው እንግዲህ በጣም ከባድ ጊዜ ነው ማለት ነው። እና ያላችሁ ሀሳብ፣ አስተያየት ኮሜንት ላይ ያስቀምጡ። እኔ ደግሞ እንግዲህ ይሄ ነገር ወዴት እንደደረሰ፣ ወዴት እንደዘለቀ ይላችሁ ቪዲዮ ሲለቀቅ ሲለቀቅ ይላችሁ ብቻ። ትንሽ ቆይታ አረገዝሁ ለአንዳት መጣ ብዬ ነው የፈራሁት። አሁን ምን አለ አብሬሽ ሌላ ችግር አለብሽ ምንድን ነው ችግር ሲላት፣ እኔ በቃ ችግሬሽ አንተን ማጣት ብቻ ነው ችግሬን፣ ማለችው አንተን ማጣት ብቻ ነው ሌላ ችግር ምንም የለብኝም ማለችው። እንግዲህ ትንሽ ቆይታ ታያላችሁ። የሩታ መካፈል ወይም መኪና ልትወስድ ወይም ያቤት ልትወስድ፣ እንግዲህ አንዱን አንዱን ልትወስድ ማለት ነው። አረገዝኩ ብላ እንግዲህ አብረሽ ጋ ልጅ ይዛለት ትመጣላችሁ። ይህንን ነገር ካልሆነ ሳቁብኝ ማለት ነው። በትክክል ነው የሚሆነው ማለት ነው። ለምን የምትሰዋ በቃ እልህ ውስጥ ነው የገባችው ማለት ነው። እልህ ውስጥ ገብታለች የልማታ ማለት ነው። እና የልማታ ደጋፊዎች ደግሞ እናተ አለቅላቂዎች፣ እናተ ጨንቦች ማለት ነው። ይሄ ልማታ ምከሯት፣ ምከሯት ትወዷት ከሆነ እውነትም ታደንቋት ከሆነ በጣም እንግዲህ ትፈልጓት ከሆነ ጊዜንን ነገር አይገባሽም። ያንቺ ያቺ የሶባል ምንም አይጠቅምሽም። የራስሽን ዱአ አድርጊ። የራስሽ ይሰጥሻል። የፈለግሽው ነገር ይሰጥሻል። ሰው የዘራው ነው የሚያገኘው እና የሰራው ነው የሚያገኘው እና እንደዛ ታገኛለሽ ሽ የሶባል ምንም አያደርግልሽም። በራስሽን የራስሽ የሆነ ነገር ይሰጥሻል ብላችሁ ምክራት። ዝም ብላችሁ እንደ ታርባ ወጥታችሁ ለብለብለብለብ ሳትሉ ማለት ነው ሳትቃጠለው ማለት ነው። እንዴ ይህ እኮ በተግባር አሳየች እኮ የሰው ባል እንድትነጥቅ እና። ቤተሰቦች እንግዲህ የዛሬ ቪዲዮ ይሄን ይመስላል። እንደምትወዱ ተስፋ አደርጋለሁ። ከወደዳችሁ ሼር ላይክ ያደርጋችሁ አበረታቱኝ። በሌላ እስከ ስን መጣ ድረስ መልካም ቀን ይሁንላችሁ። ባይባይ።